በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ማህየዊ። ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን አንድ እግዚአብሔር ብዬ አምናለሁ። እያመንኩም ዘወትር በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ከማየት ከመስማት ከመናገር ድንግል ለምትሆን ለዓለም መመኪያ ለሆነች አምላክን ለወለደች ለመቤታችን እሰግዳለሁ። ድንጋሌ ሕሊና ድንጋሌ ሥጋ ያላት በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሶስት የምትሆን ሶስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሶስት የምትሆን ሰባቱን አንድ እያልክ እስከ ሰባ ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሶስት የምትሆን እልፍ ነው እንጂ አምስት መቶ ብቻ አይደለ፣ የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና፣ የጌታችን የፈጣሪያችን የመላይታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፊ ነው ዓለምን ሁሉ የሚያደን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ ሶስቱ ደናግልና አራቱ ወንጌላውያን የጻፉት በነዋም ጊዜ የሚነበብ የሚጸለይ መጽሐፊ ነው። የዚህም መጽሐፍ ስሙ ድርሳነ ማህያዊ ይባላል። በየወሩና በመጋቢት 27 የሚያነበው የሚደግመው ሰው ንዑድ ቅቡር ነው። በነፍሱም በስጋውም ይከበራል። በመንግሥተ ሰማያትም እድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱም በአርብ ቀን የሚደግመውም ሰው በነፍሱ በሥጋው ይከበራል። በመንግስተ ሰማያትም እድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ በአርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት ታዘዋልና፣ ያውም ባይሆን እስከ 9 ሰዓት ድረስ። በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውን ፈጽሞ ይከብራል። በመንግስተ ሰማያትም እድል ፈንታው እስከ ሰባ ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ስለ ልጅህ ስለ ወዳጅህ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታን ከኛ አታርቅ፣ መሐላህንም አታፍርስ። በእውነት ያለ ሐሰት በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ፣ በእሱም አብ መንፈስ ቅዱስ ሕልዋል ሆኖ የሚኖሩ ልቦናው አብ ያንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ፣ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን በሰው ስጋ የተወለደ ዘጠኝ ወር ከአምስት ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖች ያደርገን ዘንድ የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። ድንጋሌ ሥጋ ድንጋሌ ነፍስ ሳላት ከማየት ከመስማት ከመናገር ከመዳሰስ ድንግል ስትሆን፣ እጮኛዋ ዮሴፍ ግን ደግ ሰው ነውና ሊገልጣት ሊያጣላት አልወደደም፣ ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች፣ እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤልም ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ተነስቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽህናዋ ለቅድስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራጣቱን አሰረችው። በጨርቅም ጠቅልላ የበለስ ቅጠል አለበሰችው። በበረትም ውስጥ አስተኛቸው። በሱ ችግር እኛን ከብር ዘንድ ስለኛ ተቸግሯልና ጌታችን ኢየሱስን በስጋ ቢበርደው የሚሞቅ የአፋቸውን ትንፋሽ እየተነፈሱ ላምና አህያ ሟሟቁት። የእኒህን እንስሳ እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን፣ በማጸኑ አሳጸን። ሰው መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የድነት መሥዋዕት የፍቅር መሥዋዕት ሲሆን ስለ እሱ መሥዋዕት አቀረቡለት። እሱ ከኃጢአት የተለየ ንጹሕ ኃዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህናት ሲሆን፣ ከማዕረገ መላእክት በላይ ሲሆን፣ ስለ ድካማችን መከራ መቀበል የሚቻለው ሲሆን፣ እሱ መሥዋዕት የሚቀርብለት አምላክ ሲሆን በኦሪት እንደተጻፈ ያደርጉለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አኖረው ፣ እግዚአብሔርንም አመሰገነው። እናቱም መቤታችንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው፣ በሚከራከሩም ሰዎች ምልክት ሊሆን አንቺን ግን እንደ ጦር ልቦናሽን የሚከፋፍል ሐዘን ያገኝሻል የብዙ ሰዎች የልቦናቸውንም ሀሳብ ይገልጽ ዘንድ የሞቱን ነገር በሰማች ጊዜ ጽኖ ሐዘን አዘነች መሪን የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በሁለት ዓመቱ ከእናቱ ከመቤታችን ጋር ወደ ደጋው ተራሮች ወደ ግብጽ ማውራጃ ብሔረ አጋዜም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት በጽምና በረሃብ ተሰደደ ጊዜው ሳይደርስ ሄሮድስ እንዳይገለው በወንጌል የታዘዘ ስርዓት ሁሉ እንዳይቀርብን ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኘው ልደት እንዳይቀርብን ኃጢአትን ለማሰስረይ ሥጋውን ደሙን መቀበል እንዳይቀርብን የዘላለም ሕይወትንም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በተራራው በየዋሻው በየፈሩክታው በየእንጨቱ ግንዱስ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስም መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ ሦስት ዓመት ከስድስት ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂትም አደገ። ማደጉም በልብስ ማጌጥና በክብር አይደለም፤ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሳጽ አደገ እንጂ። በመጨረሻው በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንም ተሸከመ። ከራዲዮን የሚባለው ሰውን ለማዳን የሰውን ደዌ እንዲቀበል አቤቱ ጌታችን ሆይ ሁላችንም ከኃጢአት ሞት አድነን። ይሁዳም የአማቹ በርባንን ዋጋው ማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለሰላሳ ብር ሸጠው። ወንጌላውያን እንዲህ አሉ፦ የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛቸዋለሁ፣ ምን ሰጥኛላችሁ አላቸው። ደስ ብሏቸው ሰላሳ ብር ሊሰጡት ተነጋገሩት። ከዚያን ቀን ጀምሮ የሚያስይዝበትን ቦታ ይፈልግ ጀመር። ይሁዳም የሚያስይዝበትን ምክር አልተወም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው፣ ምንም ሶስት ጊዜ በራሱ ላይ እጣ ቢወጣበት፣ ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንዲያሲዘኝ እውነት እላቸዋለሁ ብሎ ሲነግራቸው ቢሰማ፣ ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔነኝን እኔነኝን አሉት። ጌታችን ኢየሱስም መለሰ የሚያስይዘኝ ከኔ ጋር እጁን ወደ ወጪ ታግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚያ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄደ። እነሆ ኢየሱስን አስይዛቸዋለሁ፣ የምትሰጡኝን ስጡኝ አላቸው። ሰላሳ ብር ሰጡት፣ እሱ ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከወሪትና ከእጸ በለስ እርግማን ተወጃጀን ጌቶቼ አብ መንፈስ ቅዱስ አደራ አላቸዋለሁ። እመቤት የማርያም አምልሻለሁ። በነፍሱና በሥጋው በተቀበለው መከራዎች ሁሉ በመቸንከሩም የሸዋ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ኢየሱስ ክርስቶስ በመቀበሩ ኃጢአቱን ሁሉ ይቅርትሉት ዘንድ ከኃጢአቱ ሁሉ ፍዳት አድኑት ዘንድ። ጌታችን ኢየሱስም ካላዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአላዛርን ቤት እንዳያጠፉ ደቀ መዛሙርቱንም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚህ ተቀምጣችሁ ጸሎት አድርጎ አላቸው። ከዚያ ሄጄ የጸሎት እስካደርግ ድረስ ያዕቆብና ጴጥሮስን፣ ዮሐንስንም ይዞ ከነሱ ጋር ጌቴ ሴማን ወደሚባል ተክል ቦታ ገባ። ሰውነቱንም በፊታቸው በነፍስ መከራ ታመመች። እኒህም መታወክና መተከዝ ማዘን ናቸው። በሰውነቱ ታወኳልና ዛሬ ግን ሰውነቴ የታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚህ ሰዓት አድና ትላለሁ እንጂ፣ ነገር ግን ስለዚህ ነገር መጥቼ በዚህ ሰዓት ደርሻለሁ። እንደዚህ እያለ ያዘን ተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነ። ቻላቸው ከእኔ ጋር ተግታችሁ ከዚህ ተቀመጡ፣ አትተኙም። በሰውነቱ ፈጽሞ እንዳዘነ እንደታወከ፣ እንደዚሁም ለእኛ ለወገኖቹ ተላ ደስታውን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርኮ ፊቱን ምድር አስነክቶ ሰገደ። ስለዚህ እሱ በስጋ ሲሰግድ መለኮት ከስጋው አልተለየም ይባላል። መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከእሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ወይም ሞት ከእኔ ትለፍ አለ። ከእኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የእኔ ፈቃድ አይደለ ያንተ ፈቃድ ይሁን። ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱ ያለ መሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው፣ አቤቱ ድል ማድረግ ካህሪነት ለአንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና፣ ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እሱ ግን ፈርቶ መላልሶ ጸለየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸለየ። በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ እሱም ወደ ደቀ መዛሙርቱ ሄደ፣ ተኝተውም አገኛቸው። ጴጥሮስን አንድ ሰዓት ከእኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከእኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ አይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከደቀ መዛሙር ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅ ጩኸት እያለቀሰም ሦስት ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ ሁለት ጊዜ አለቀሰ፣ ሮሩ ነውና። ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ የባህሪው ነውና። ብታውቂስ ድህነትሽ ዛሬ ነበር አላት። እንግዲህ ዕውቀትሽ ከአይኖችሽ ተለየ ተሰወረ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል፣ ደንጊያ በድንጊያ ላይ ሳይተው ሳያስቀሩ፣ የይቅርታሽን ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜም ጸሎቱን አልለወጠም። በብዙ ስግደቱን ጊዜ ወዙ ላቡ ቀድሞ እንደ ውኃ ጠብታ ሆነ፣ ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከእኛም የኃጢአትን ወዛ ጠፋ። በመስገዱም የመላእክት አለቆች እያደነቁ ተሰገዱለት፣ የሚሰግዱለት እርሱ ሰግዷልና፣ እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከስጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን ለስጋ እንሰግድም ሳንል ለቃል የሰገደ እነሆ ለስጋ መስገዱ ነውና፣ ለስጋም የሰገደ ለእግዚአብሔር ቃል መስገዱ ነውና ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱንም ስግደቱንም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ ይኸውም በምሴት ሐሙስ ብቻ አይደለም ሰው በሆነበት ወራት ሁሉ ጠዋትም ማታም ስለ እኛ ጸለየ እንጂ። ጌቶቼ አብ፣ መንፈስ ቅዱስ አደር አላችኋለሁ። እመቤቴ ማርያም አመልሻለሁ፣ እማልልሻለሁ። በነፍሱና በስጋው በተቀበለው መከራዎች ሁሉ በመቸንከሩ የሸዋኪልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲወል በመውረዱ በጦር በመወጋቱ ኢየሱስ ክርስቶስ በመቀበሩ ኃጢአትን ሁሉ ይቅርትሉ ዘንድ ከኃጢአትም ሁሉ ፍዳት አነጹት ዘንድ ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙ፣ እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙ ዘንድ ጊዜው ደርሷልና፣ እነሆ የሚያሲዘኝ ይሁዳ ቀርቧልና፣ ከዚህ ተነሱ እንሄድ። ይህን ሲነግራቸው ከአስራ ሁለቱ ደቀ መዛሙርቱ አንዱ የሆነው ያስቆረቱ ሰው ይሁዳ ደረሰ። ያንም ቦታ ያውቀው ነበር፤ ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግ ነበርና ይሁዳም ከፈሪሳውያንና ከካህናት አለቆች ለወላልቶቻቸውና የወታደሮችን ጭፍራ ተቀብሎ በጭራሮ መብራት፣ በፋና ሄዱ። ጦር ሾተል፣ ጎመድ ይዘው በበዓል ፈጥነው ይዘው ይገሉት ዘንድ ልቦናቸው በቅናት ተቃጥሏልና ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምሰማው እሱ ነውና እሱን ያዙ ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸው። ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር አቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደኋላ ኋላ ተመልሰው ሶስት ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ ፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴትስ በምን አምሳልስ ደከመ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛም ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔን ነኝ ይላችሁ የለምን? የምትፈልጉትስ እኔን ከሆነ እኒህን ተዋቸው ይሄዱ አላቸው። ከሰጠኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን፣ አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸሩላ ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅን በመሳም አስይዘህ ልታስገድለው መጣህን? አለው። ጠላቱ ሲሆን ጠላቴ አላለውም ወዳጅ አለው እንጂ ሃዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ የያዘው። ይሁዳም አይሁድን እነሆ አስይዛቸዋለሁና አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስንም ሺህ አለቃና ጭፍሮች የአይሁድም ሎላልቶች ሆነው በሰንሰለት አጥብቀው አሰሩት። በአይሁድ ክፋታቸውን በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና፣ ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስንም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም በጌታችን እውቀት የማትሰማ ቀኝ ጆሮን ቆረጠው እንጂ። ጌታችን ኢየሱስን ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከአስራሁለቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መማለድ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል እንደዚህ የሆን ዘንድ አለውና፣ ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ህዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉ ልትይዙ ይመጣችሁን አላቸው ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁንም በሌላ እንኳ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው። የጨለማ አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይም ነጠላ የለበሰ ለበሰ አንድ ጎልማሳ ተከተለው፣ ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁም በዚህ ሌሊት ትክዱኛላችሁ፣ ብቻዬን ትታችሁኝ ትበተናላችሁ ብሎ እንደነገራቸው እኔ ግን ብቻዬን አይደለሁም አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙት በኋላ አስረው ሰላሳ ጊዜ በጡጫ መቱት። ኃጢአት ያልሠራ በአንደበቱም ሐሰት ያልተናገረ እሱን ጸሐፍት ፈሪሳውያን አይሁድ ሰዱቃውያንም የስተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገርና በሴትና በወንድም ነገር ግብርን በመስጠትና ግብርን በመጠየቅ ነገር በትንሣኤ ሙታንም ነገር በነገሩ ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱ ለመስማት ይሳሱ ነበርና። ጌታችን ኢየሱስንም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ፣ ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ስለቱ ወይም ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ሥልጣን ገንዘቡ ሲሆን፣ ዳግመኛም አይሁድ ጌታችን ኢየሱስን ፊቱን ሀያ ጊዜ በቡጥ የመቱት፣ ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጠ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና፣ በወዳጆቹም ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ ሶስት ጊዜ ወደ ምድር የኋሉት የጣላቸው መሆኑን አላሰቡትም። በነዋም ጊዜ ያደረገው ታምሪ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች ከሱ ጋር ነበሩ። አይኖቹን ይገልጥ ጀመር። እነሆ ሰማያት ተከፍተው በዚያ ተማሪዎቹ አዩ። አስራ ሁለት የብርሃን መልአክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ለምን አታዘንም? ዓለምን እናቃጥላት፣ እናጥፋት፣ እናጠፋት ዘንድ ፈጽም አጠፍታለችና፣ ሰዶም ገሞራን እንዳቃጠልናት። ጌታችን ኢየሱስን መለሰ፣ ታገሱ አላቸው። መልእክተኞች የሚካኤልና ገብርኤል አትቆጡ፣ እኔ የሕይወት ወዝ ካልወዛው አዳም በኃጢአቱ ስለወዛው ወዝ ፈንታ የሞት ወዝ ሞትም ከእሱ አይጠፋምና። መልእክተኞች የሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና። ከእርሱ ጋር ያሉ ጭፍሮች አለቆችን ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከእኛ ጋር ትሁን። ጌቶቼ አብ መንፈስ ቅዱስ አደራ እመቤቴ ማርያም አንቺንም እማልድሻለሁ በነፍሱና በስጋው በተቀበለው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቱን ሁሉ ይቅር ትሉት ዘንድ ከኃጢአትም ሁሉ ፍዳት አድሉ ዘንድ አርኬ ባለመለወጥ በከበረ አብ ስም አምኜ የህማምህን መሐላ በማመን የህማምህን ድርሳን አነብ ዘንድ ለህማምና ለመሰቀል ሰው የሆንክ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ እንቁ ልደት የተወለድክ ልብህ የዋ የሆነ የኢሳያስ ሕፃን ወልድ ሆይ ደስ ከሚያሰኝ ፊትህ ጋር የአባትህን ፊት አይ ዘንድ በሦስቱ ንጽህና አንጻኝ። ዘመንንና አዝማንን የዘመንንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግንህ የምድረ ግብፅ ምስጋና ክርስቶስ የብዙ ሽንገላ ሰይጣን ከበኋላህ እንደሄደ በአንተ ቃል ከኋላ የሰይጣን ይሂድ የሌቦች አለቃ የተቀደደ ሆዱንም የሚወድ ይሁዳ በርባንን ጥቂት ዋጋው መጨመሪያ አድርጎ ለጥቂት ዋጋ የሸጠህ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። መላእክት ከሎጥ ጋር እንዳደሩ ትጸልይ ዘንድ ወደ ደብረ ዘይት ይሄድክ ገዳይ የሆነ የሞት ጽዋንም በጸሎት ታሳልፍ ዘንድ ቃልህን እያሳሰብክ መሐላህንም እያሰብክ የኤሊ የልጆቹን ምግባር እሰራለሁና ከሀሊ ቃልህ ይፍታኝ ይፍታኝ የጸለይክ የከበረ የፊት ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድክ የባሪያ ማልኮስ የተቆረጠ ጆሮን ያዳንክ ክርስቶስ ሆይ፣ በራስህ ዋጋ ብር ማደሪያ አግዛልኝ፣ በአባቴ ቤት ብዙ ማደሪያ አለና። አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍክ ክፉ ጠላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃልም ገናንነትና ኃይል ላንተ ይገባል አለ። አይሁድ ይይዙ ዘንድ ፀሐፍትም ይገድሉ ዘንድ ከበትሮችና ከሰይፎች ጋር ከብዙ ጦርም ጋር በጭራሮ እና በጧፍ መብራት የመጡብህ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አይሁድን ማንን ትፈልጋላችሁ ባልካቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም የያዛቸው በጸና ማዕት ግን እንዳታጠፋቸው አቤቱ ይሰቅሉ ዘንድ በአደባባይም ይገሉ ዘንድ የአንተ ፈቃድ ከሰማይ ጠራችህ። ከአንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት ሳደርክ ብሎ የሳመህ አቤቱ ቀኖናይ አታጽና የነጻሁም አድርገኝ ንስሐዬ ንስሐ አይደለምና። ብዙ ላሞች የከበቡህ የኃጢአት ባቶችም የያዙህ ከምሴተህ ሐሙስ ጀምሮ እስከ አርብ ሰርክ የተፈረደብህ የአባ ሞንና የአባ ጳውሌ ነፍስ ወዳረገችበት ዓለምን የምታድን ኢየሱስ ሆይ ነፍሴን አሳርጋት። አይሁድ ሰዓሬ ሰንበት ነህ ብለው ገልጠው በሰኔል ገመድና በጽኑ ሰንሰለት የኋላ የተፈጸሙ ያሰሩህ ነፍሳትን የሚቀሙ በሰማይ አሉና አቤቱ ከኒህ እጅ እኔን አድነኝ አድነኝ። በጎ የሚናገር አንደበትህን አይሁድ የመቱህ ፊትህም እንደ ፀሐይ በታቦር የታየ በመልክህ መልአክ የተባልክ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታደንግ ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርየልኝ፣ በደሌንም አጥፋልኝ ለዘላለሙ በእውነት። ድርሳነ ማህየዊ ለሰኞ ተፈጸመ።

ሳሌ ወፀሌው አብ ፍቁር ወልድኬ ኢየሱስ ክርስቶስ ከመይ ሰረለን እናጣዊነ ክብር ምስጋና ይሁን አንድ አምላክ ለሚሆን ላብሎ ለንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።